በካባቢ እሷ ደግሞ ብዙ ተዋለች ባለፈው ያዙ እንድቀው ቆይ ነው ያለችው አንቺ ጋር ተጧላችሁ አድርጋ ነበረ ባለፈው የሰፉ ቦታ አድርጋ ሀቢባ ላይ አድርሱልኝ የሚገሊያ ጋር አድርሱልኝ እሩት አድርሱልኝ ብላለች እሩት አድርዱኝ ብላለች ተው ስነ ሥርዓት ትያዙ የማይሆን ቦታ ላይ ልጅቷን አትጣሏት በተለይ ወዳጅ ነው የምትሉ ሰዎች ናቸው የማይሆን ውስጥ የምትከቷት ያላችሁ ልጅቷን እንደ እንካ ባለው እናንተ ዘመና ሰው የሚያጨርሰው ነው ወይ ሱ ደጋፊ እንዳለ ወደ ሃይማኖታችሁ ይመለሱ። ዝሙት የሚያበረታቱት ይመለሱ። እነሱም እንደዛ ከሆነ እኔ አንዳንዴ ፍራቻ ነው ወይስ ምንድን ነው? ወይ እኔም ነገር ለምንኛ ነው የሚያረ ክርስቶስ ደርሼ በጥርስ ቢያኝቃቸው ራሱ ደስተኛ ነኝ። ነገራችን ዘህራ ማቤት ነው የገባቸው። ማቤት ገብታ እንደዚህ አለችው ብሎ ማለት ነው። ልጅቷ ቦታ ነው ዛሬ ሦስት ቤት አይቻታለሁ። ዝምብላ በሄደችበት ቦታ ትክክለኛ ዛራ በቤታችሁ አስገብታችሁ ዛራ የምታወራው ነገር ተግባራዊ የሚያደርጉ ካሉ ማለት ነው እነዚህ የሩታ ጠላት እንጂ ወዳጅ አይደለም። ባለፈ እኔ ቤት ተሰቅለው አይታችሁ? እሺ ትራስ ሃይማኖት። አሁን ለምሳሌ ሩታን አውቀሽ በኋላ ሁን አንቺ ክርስቲያን አሁን እሺ፣ መጀመሪያም ክርስቲያን ነሽ። ሙስሊሚን ብትሆኚ እንደዚህ ትላንት መጣሁ፣ ልንገርህ፣ ሰው በመሆናው ወደድኳት እንጂ ሀይማኖት ላይ ምንም፣ ሩታ ጋር ሃይማኖት የሚያገናኙ ታሪክ የለም እንዴ! በምንድን ነው ስለ ሃይማኖት፣ ሩታና ሃይማኖት ምን ያገናኘው? ላይ ደግሞ አብሬሽን እንደ እንደጣላች አስመስላ ነው የሚታወራው። አሁን የሩታ ውድቀት የሚፈልጉ ብዙዎቹ ተነስተዋል። የእሷ ፉረፋ ላድርገው እንኳን ያንን ነው ብዙ ብዙ እያወሩ ያሉ ልጆች አሉ። ያልተባለም የተባለውም እያወሩ ያሉ ግን የእሷ ውድቀት ስለሚፈልጉ ነው። እሷ እንድትወድቅ ይፈልጋሉ እንጂ እሱ ዝሙት እያስተላለፈ አንድ ሰው ወጥቶ ስለ እሱ ሲያወራ አልሰማንም። ለምን ይሄ ነገር አቁም የሚል ሰው የለም። ግን እሱ አንድ ነገር ይዛ በመጣሽ ቁጥር እየተቆየኛ ልጆች ማለት ነው የሩታ ፎቶ አድርጎ የምትሳሰቱት ማለት ነው። የሩታ አይደለም ክርስቶስን ፓንቷን አውልቃ ልብሷን ጨርሳ ብትመጣ እሺ ብለሽ ምን ከወደድሸትሽብለሽ ነው መከተል አለብሽ። ዛሬ አበሎ ምን እያለ ነው? ተሳሰት ቁኮ ስራ ነው ምሰራው። አየሽ ተሳሲት ያለው ይቅርታሳ ማጠፋች። እኔም እናንተም ነገ እንዲ ነው የምትሆኑት ማለት ነው። መልስ ስትመልስ እንዲህ ለዚህ ነው እንዲህ የሆንኩት ብላ ኮሜንት ስላጻፉ መልስ ልትመልስ ትችላለች። አሁንም የዛን ጊዜ ለካ የእሷን ውስጥ አላወቅኩም ነው የምትሉት። ሄዳችሁ ሁሉ ቦታ አታውሩ፣ ዝም ብላችሁ እዩ። የሚመጣ እነዚህ ወተት ነጭ ነው ብታያቸው እራሱ አይገባችሁም። የርታ ወሬ የርዳት ማለት ነው። እንዲ ያደስን የላችሁ ይገባል። ምክንያቱም ብዙ ነገር እያሉ በዛ ድብ ጨርቅ ነው እያሉ ያ ሁሉ እንትን ሲሉ ውስጣችን ምን ያህል እንደሚቃጠል አታውቁም ነበረ። እኔ ለዚህ ነገር ደስ ያለኝ ለምን መሰለሽ ማርዬ? ለዚህ ፎቶ በጣም ደስ ያለኝ ነገር ቢትወልድ አብሬሽ የፈለገውን አፈን ካፍቶ ለማውራት የማችሁ ነበር። ልጅ አይደለም ነበር ሚሏት ነበር እኮ። ባሏ ራሱ ይላል ሞሽ ማለት ነው። ይሄ ምን ጉድፍቻን ያመጣሽው ነበር እነኛ ዚሱገ ዛሬን የፈለቀቀችበት ማይገናኝ ታሪክ በሃይማ አገናኙ ማይባል ታሪክ እነሱ ናቸው፣ ወንጀል የሚገቡት እኮ ሩታ እያደለችም። እነሱ እኮ ናቸው ወንጀል የሚሰሩት። እነሱ ግን አላወቁትም፣ ግን እነሱ ራሳቸው ወንጀል ቦታ በጣም ረብሻል ወይ? የቲክቶክ ባል ከፍተኔ እንትን ማለት ነው። እዚ ጋ ከኛ ጋራ ያላችሁ ቶች አላችሁ ቶቻችን አላችሁ ኮመንቱን ገብታችሁ እዩና ተረዱ። እኛ አይደለም እዚ ጋ ያወራነው እኛ አይደለም ያመጣነው። እዛ ጋ እንወራ እዛ ጋ የምጻፈው ነገር ሄዳችሁ አይታችሁ ተረዱ። እንዴ! ለምን ከሃይማኖት ጋር ይገናኛል? እሷ አንድ ሴት ናት የራሷ ህይወት ነው የምትኖረው ለምን እንዴ እንኳንም እንደዚህ አላህ እንደዚህ ያደርግሽ። እንዴ ለምን እንደዚህ እኔ ከፈለጋችሁ ኮመንቱን ይዤ እመጣላችኋለሁን እዚህ ጋር አሳያቸዋለሁ የተጻፈውን እዛ ጋር። እንደዚህ አይደረግም፣ እንደዚህ አይባልም። ይሄ ደግሞ ከእሷ ጋር ምንም የሚያገናኝ ነገር አይደለም። እምነት እንደዚህ ያስተምራል እንዴ? የነሱ እምነት እንደዚህ ነው እንዴ? እንደዚህ ነው እንዴ ነው ማስደርገው የማስባለው እንጂ ከሩታ ጋር ምን የሚያገናኝ ነገር የለም። እኛ ፈልገን ወደን እዚህ ጋ ስለ እምነት ያወራችሁ ያወራን ነው ምናምን የመሰላችሁ ሰዎች ካላችሁ ሄዳችሁ ኮመንቱን እዩ። እንዴ ፈጣሪ ሆ ትግስቱ ስጠኝ። ዩቱብ ላይ፣ ቲክቶክ ላይ፣ ሚል ላይ ሁል ጊዜ ለምን አውርታችሁ ጨረሳችሁ መሰለስ ጥላችሁ ስሚው ማለት ነው። ሰው የዘራው ነው የሚያጭደው። እሱ አፉን እንቅድም ያልሽ ነበር። ክርስቲያኑ ሆነ ሙስሊም ልንገርሽ፣ መጥፎ ነገር እንኳን ብታይ እዛ መጥፎ ላይ ሄደሽ መጥፎ ኮሜንት አላህ እንዲያርግሽ ማርያም እንዲታርግሽ እንዲያው መጥፎ ነገር ያያቸዋለሁ ብርሃን ልቦናሽ ትመልስልሽ ወይ አላህ ይመልስሽ ነው የሚባለው እንጂ የሰው ልጅ አይረገምም። አላህ ራሱ እርገሚ አይልሽም። ምስሊም ብትሆኝም ማለት ነው ክርስቲያን ብትሆኝም በማያገባሽ ገብተሽ ተራገሚ ያል ፈጣሪ እንኳን ማለት ነው ጌታችን መድኃኒት ክርስቶስ ያ ሁሉን ተሰቅሎ እንኳን ማለት ነው አያውቁምና ይቅር በላቸው ነው ያለ። ይሄ ሁሉም ጽፉ ጽሁፍ ነው ራሳችሁ እንጂ ነሩታ ምንም አይደርሳትም። ይህንን እወቁ። የዘራችሁት መታጠቅ እናንተ ናቸው? ናችሁ። ቆይ ሲጀመር ማለት ነው እራሳቸው ያወሩበትን እራሳቸውን እንጂ እራሳቸው ባወሩበት ራሳቸው ነው እንትን ያሉት። እኔ ደግሞ ቅድም የተናገርኩበት ምክንያት አለ። የሰው ልጅ ምክንያት ሳታውቁ አትናገሩ። ገባሽ ስላለ ነው ለሰው ልጅ ለምንድን ነው እናንተ እንኳን አላተረዳችኋትም። እንኳን እነሱ ያቋረጥ አትናገሪ። የሰው ልጅ መልስ ምን ይዞ ይሆን እንደዚህ ወይ የሚናገረው ብለሽ መጀመሪያ አዳምጥሽ ነው ትራ። እነሱ ቦር እነሱ በለፈለፉበት አፋቸው ለምን ረግጣ ዝም አትላቸው? እነሱ በወረዱ ቁጥር እሷ ወረደች ነው ያልኩት። ይሄን ብቻ ነው እኔ መልስ ልመልስ የፈለኩት። ግን አንቺ ወርደሽ እኔን ነው የተናገርሽው። እነሱ በወረዱበት ቁጥር እሷ እንዴት ተወርዳለች? ለምን ተወርዳለች? ለምን ኮሜንት ማያለው? ታዲያ እንደዚህ ሁሉ ነገር አያለው፣ እኔ ሁሉ ነገር አያለው። ግን ስለ ሰው ለምን ትጨነቃለህ? ካሊ ሙዷ በሙዷ ትራመረ ነው ሰው። እኔ አንቺ የረገሽውን ጫማ አረግጥም፣ ከይቅርታ ጋር። እኔ የራሴን ስታይል ነው የምሄድበት ማለት ነው። እንደዚህ ነው እታዬ ሆነች አለችው ማለት ነው።

እንትን ብለውታል፣ ሸር ብለውታል። አላየች ማሬ ማሬ ይህልሽ አርቴፊሻል እና ና ትክክለኛኛ ማለት ነው። እዚህ እንብርቷ ላይ እኔ ኳይቻሉ እኔ ሲጀመር በጭር የሚለየ ነሽ ማለት ነው። ቅድስት ልንገርሽ ከፈለሽ ቅድስት ልንገርሽ ቅድስት ልንገርሽ የእሷ ፎቶ አንስተሽ ሄደሽ ጎግል ላይ ገብተሽ ሰርች ማለት ትችያለሽ። ፎቶን ኦሪጂናል መቶ በመቶ ኦሪጂናል አይደለም ቁጭ ያደረግልሻል።

ጌታ ያቺ ዛህራ የምትባል ሴትዮ ግን ምንድነው የያዘችው? እሳት። ያቺ ዛህራ የምትባል ሴትዮ ግን በቁራኑ በሀዲሱ እንደዚህ ብሏችሁ ተናገሩ ይላል። በሀዲሱ እንደዚህ ብሏችሁ ተናገሩ አለ። ሀይመለሰች አለያርገች አለ እንዲያርገች ይላል። አይልም። የየትኛው ሀዲስ ላይ ነው ያለው? ምን ቢሆን እኮኔ አሁን ነው ክርስትና የተቀ አሊሙን እንደ ውሃ ነው የምጠጣው። የት ላይ ማንኛው ላይ ነው? እንደውም እንዴ ደሞ